በዓል ለ2018 ዓ.ም የመስቀል ወይም የደመራ በዓል በሰላም አደረሳችሁ፣ አደረሰን። ተመልካቾቻችን እኛ ኢትዮጵያውያኖች ባህልን በዓል ከሚያደርጉልን አውድ አመትን አውድ አመት ከሚያስመስሉልን ነገሮች መካከል አንደኞቹ ባህላዊ ምግቦቻችን ናቸው። እኛም ደግሞ በዛሬው ቆይታችን በአንዲት ባለሙያ ቤት ተጋብዘን ልንሄድ ወደናል። ዛሬ ሴትነታችን የሚፈተንበት ጊዜ ይመስለኛል። ተመልካቾቻችን የትም እንዳትሄዱ አብራችሁን ቆዩ። እንኳን አደረሰሽ። በስመ አብ፣ አምሮብሻል። ሻሸሽ ግን ያልሆነ ነገር ነው። ምነው ሰርግ ምትሄጂ ይመስሎሻል እንዴ? ነይ እዚህ ጋ ሻሸ አስተሳሰል ላሳይሽ። አግብተሻል አላለገባሽ አላገባው ኦ ካላገባሽ ታድለሻል እንዴ እዚሁ በዚሁ ሻሽ ባልታገኛለሽ ያገባና ያላገባ ይለያል የባህል የሻሽ አስተሳሰሩ ይለያያል ይለያያል አንቺ አሁን ምንድን ነው ያሰርሽ እኔ አላገባሁም ስለዚህ አንቺ መታጨት ላይ ነሻ አዎ ሁለታችንም እንደዚያ እንደዚህ ጥልፍልፍ ምክንያት ይኖረው ይሆን እንደዚህ የምታስበት አዎ ይሄ ያገባች ተይዣለሁ እያለች አይደለም አግብታለች አግብቻለሁ ማንም እንዳይተናከረኝ አዎ አግብታለች ያላገባች ደግሞ እንደዚህ ከጎን ገና ልጅ ነኝ ባልፈልጋለሁ፣ ሮጥኩም ሩጫ አልጠገብኩም ማለት ነው። ይኸው የሚገርም ነው፣ ባህላችን እኮ የሚገርም ነው አደለ? እያንዳንዱ ነገር ምክንያት አለው። አሁን ይኸው ውበትሽ መጣ ኮ ቅድም እኮ በቃ እንደዚህ አቤት ሻብ የዛሬ ልጅ ወት እኮ በቃ እሺ፣ አመሰግናለሁ ፍቅርዬ። ምንድን ነው የምናደርገው አሁን ቀጣይ? አሁን ቀጣይ እጃችን ታጥበን ወደ ጎመናችን ማስታጠቢያው፣ ለየት ያለች ናት። ዛሬማ ሴትነቴን አስመስክሬ ነው የምሄደው። አለ ሄደሽ መስቀል እንደምታከብሪ ነግረሽ ነበርና፣ ምን ምን ይመስላል የመስቀል አከባበር በጉራጌ እንዴት ነበር የምታከብሩ? ጉራጌ በዓል በጣም ይለያል። ትልቅ በዓል ነው። ዛሬ የእርድ ቀን ነው። ማክሰኞ የጎመን ክትፎ ቀን ነበረ። በጣም ይለያል በዓሉ። ያው ክትፎ ተብሎ ያው ጉራጌ መባሉ አይቀርም። ራሱ የቻለ ክትፎ ራሱ የቻለ ፌመስ ነው ግራጌ ሲነሳ ከጭፈራ ከባህላዊ ስርዓቱ ባለፈ መጀመሪያ ላይ የምነሳው ክትፎ፣ የጎመን ክትፎ እና የስጋ ክትፎ ነውና እንደው በተለየ መልኩ እንዲጣፍጥ የምታደርጉበት የተለየ የሚኖራችሁ የለም? ያው ብዙ ጊዜ ራሱ የቻለ እኮ ክትፎም፣ ጎመን ክትፎ፣ አንዳንዴ ጎመን ሲባል እኮ የጎመን ክትፎ ሲባል ሁሉም አንድ አይነት ጎመን ክትፎ ይሰራ፣ ይለያል። ጎመንም ይሁን ክትፎ ይሁን የራሱ ፎርሙላ አለው ፎርሙላ አለው ራሱ የቻለ እኔ አንዳንዴ ይገርመኛል ክትፎ ሲባል ሁሉም ክትፎ እኮ እኩል አይደለም ሚጥሚጣ ኮረሪማ ስለገባ አይደለም ብዙ ነገር አለው የራሱ የቻለ ቶሎ ቶሎ አሁን ዝናብ መጥቶብናል እናቴ ቶሎ ቶሎ አይ አንቺን ጎበዝ ነሽ ምንም የምታስታውሹ በተለየ መልኩ ጉራጌ ስታከብሩ በአሌ ስታከብሩ የምታስታውሽ በልጅነትሽ፣ በስመ አብ ትልቅ ትውስታ አለኝ እኮ በጣም ምን ታስታውሽኛለች፣ በተለይ በተለይ የጎመን ክትፎ ቀን፣ የጎመን ክትፎ ቀን ያው በህብረት ነው ተራ በተራ ምን ያው ልጆቼ ይመጣሉ ብለው እናቶቻችን እ መዘጋጀት የሚጀምሩት እኮ በቃ ከስድስት ወር ከሶስት ወር ጀምረው ነው። ቀደም ተብሎ የቅቤ አነጣጠር፣ የመስቀል ቀን አይደለም የሚነጠረው የልጆችን ትንቀል እንደዛ ነው። የችቦ ቀን ነው። እስኪ አሁን እንሸክሽካው እስኪ ቆይ ላሳይሽ እና ታግዥኛለሽ። ስማ መሬት ላይ ያረኩሽ እኮ ያው መስቀል ስለሆነ ግዴታ በመስቀል ቀን መብላት መጠጣት ነው። እኔ ጋ ደግሞ የነገ ከነገ ወዲያዬ ስራ ሰርተሽ መሄድ ያለብሽ፣ የተሰራ የተዘጋጀ በርተሽ ማን ይለቅሻል? አዎ፣ ሰርቶ መብላት። እስኪ ነይ ነይ፣ ጥያቄ አትኩኝብኝ። አዎ፣ እስኪ ልክ ነሽ አንቺዬ። አንድ ዘፈን ልዝበንለታል።

በስማምን ነው ዘፈን ይሻላል። ዘፈንም በእኔ ሙያም በእኔ ስራም በእኔ ይሆናል። እስኪ ሰርተሽ ከመምጣቴ በፊት የተጀመረ ነው መምጣት ጨርስም ስለሚል ግማሹ አንድ ላይ ይጨርሰው ብዬ እንደዚህ። አሁን ወረድ ብሎለታል። ነይ አራክስ። ዘቢላ ትክክለኛ ጎመን ክትፎ እንደዚህ ነው። ስለዚህ በመጣር ነው ማለት ወደየት መሰለሽ ወደ ቆጦ ያ የመስቀል ቁጦ እኮ እንደዚህ ነው የሚቆረጠው። እናቶቻችን ሁለት ወር ሲቀረው እንደዚህ ቆርጠው ያጠራቅማሉ። የመስቀል ብቻ ሳይሆን እኮ የሰርግም እንደዚህ ነው። የሰርግ ው በቃ በጣም ያደክማል እኮ። አንዳንዴ እኮ የክትፎና ቁጦ ሲባል እኮ በጣም ይገርመኛል። ቀለል አድርጎ የሚያየው ሰው አለ። ይሄ ነገር በጣም ከባድ ነው። በስላሴ ስንት ሽንኩርት የምትከትፊ መሰለኝ? ኧረ አምጥ፣ ይሄ እንትኑ እራሱ ለመያዝ በጣም ኃይል ያስፈልገዋል። አንቺ እንዴት እንደለመድሽው አላውቅም። በጣም ጉልበት የሚፈልግ ነገር አለ። አዎ፣ አታይም። እንደ ምን ያክል ቆየሽበት ሥራ ላይ? እኔ እኮ አስራ አምስት ዓመቴ ቆየሁበት በስራው የጀመርኩት የራሴ አሁን ነው፣ ግን ተቀጥሬ የሚሰራ የነበረው ትልልቅ ሆቴሎች ነበሩ። አንድ ቤት አስር ዓመት አንድ ቤት አምስት ዓመት ሰራሁበት። አሁን ደግሞ እግዚአብሔር ይመስገን የራሴ ጀመርኩ፣ ግን ያው አርፎ ተርፎ ከስራ የበለጠ በባህሉን በኩል ስለሰራሁበት በጣም ደስ ብሎኛል። ክብር የሱ ሙያው ደግሞ ደሞ የለመድኩት በእናቴ ነው። አገር ቤት ይዤ ነው የመጣሁት። ከልጅነቴ እናቴ እንደዚህ አይነት ስራ ስትሰራ። ይህ ነገ ያገለግልሻል ተቀጥለሽ ትሰሪበታለሽ የራስሽ ትሰሪበታለሽ እያለችኝ አሁን ደግሞ የሰርግ የልደት የመልስ የተለያዩ ነገሮች አቀርብበታለሁ እሰራበታለሁ ስራዎችሽ በጣም ነው የሚወደዱት አልፎ አልፎም ደግሞ የሶሻል ሚዲያ ተጽዕኖ ፈጣሪም ነሽ ምን መሰለሽ እኔ እኮ አሁን ሶሻል ሚዲያ ላይ ድምጼ ብዙ ሰው ሰራበት እኔ አልፈመስኩበትም ብዙ ሰው ፈመሰበት ግን እንደፈመሱበትም ስራ ጥሩ ነገር ይዤ መጥቻለሁ፣ ግዙኝ፣ ምጥሚጣ ከፈለጋችሁ፣ የተለያዩ ሰርጎች ከፈለጋችሁ አሰሩኝ አልኳቸው። እኔ ላይቭ በገባሁበት ታብታቡ ዜሮ ነው። ሶስት መቶ ሰው ገብቶ ያየኛል። ምን ታወራ ያለሽ ብሎ መግባታቸው ጥሩ ነው። ከዛ ኮፕሊንግ ቢያደርጉ ሼር ቢያደርጉ ስራ ቢያሰሩኝ። ከዛ ባለፈ ደግሞ ስራ ላይ መዋል አለበት ነው እያልሽን ያለሽ? አዎ ስራ ላይ መዋል አለበት። እግዚአብሔር ይመስገን። አሁን እኔ ስራው ሰራሁበት አልልም። ከስራው የበለጠ ክብር የእሱ ይሁን። ማንነት ይዤ በመምጣቴ ደስተኛ ነኝ። ያው አሁን ይዤ የመጣሁት የጉራጌ ምግብ ነው። የጉራጌ ምግብ ክትፎ ተብሎ ያው ጉራጌ መባሉ አይቀርም። ክትፎ ራሱ የቻለ ፌመስ ነው፣ ራሱ አምባሳደር ነው። እንደዚህ በተደጋጋሚ መደረጉ ቆጮ ምን እንዲያደርገው፣ ንጹህ እንዲሆን። እንደዚህ አሁን አይታዩ፣ ከቅድም አሁን አይሻልም? ቅድም እኮ አንድ አንድ እንትን ነበረው አሁን ደግሞ ስለዚህ በዚህ መከተፉ ከስሩ ውስጥ ያሉት ጥቃቅን ነገሮች አወጣዋል። አዎ ጥቃቅን ነገሮች መጀመሪያ ይለቀማል፣ ቆጮ ከመከተፉ በፊት አንቺ ከመምጣትሽ በፊት ለቅሜ አስተካክዬ ነው ያስቀመጥኩት። ግን ያደቀዋል፣ ቃንጫ ምንም አይኖረው። ለዛ ነው አሁን በቃ ጋግረን መብላት ብቻ ነው። እኔና አንቺ መዘብዘፋላ አጣ ላይ እስኪ በማንሳትም በኩል አግዢ። ኧረ አግዢ እስኪ ወ በስማ እኔኮ በሳቅል ቢን እያደከምሽ መስራትም አልቻልኩም። የቅድሙ ጎመን አበሳሰሉ ማየት አለብኝ። እስኪ ያዥል ጎበዝ ነሽ። በቃ በቃ። ወደቆጧት ጉራጌ ክልል ነው ያደግሽው። ይሄ የስራውንም ልምድ ያገኘሽው ከናትሽ ነው። አሁን አንቺ ከዚህ በኋላ በሚኖርሽ ሁኔታ ባህሉን ለማስተዋወቅ ምንድን ነው የምታደርጊው? ያው ባህሉ ለማስተዋወቅ እኔ ከስራዬ በላይ ከእኔ አሁን እኔ የምሰራው ስራ ብዙ ጊዜ ቲክቶክ ላይም ይሁን ሶሻል ሚዲያ ላይም ይሁን ከስራ የበለጠ ባህሉ ጎላ ብሎ ሊወጣ ነው የምፈልገው። ያው ባህሉ ጎላ ብሎ ወጣ ማለት አንደኛ እያስተዋወቁ ነው፣ ሁለተኛ ደግሞ ባህሉ ወጣ ማለት የኢትዮጵያን ባህል አንድ ላይ ወጣ ማለት ነው። ጉራጌ ማለት ኢትዮጵያ ማለት ነው። ኢትዮጵያ ደግሞ ባለባበስ፣ ባመጋገብ፣ ባነጋገር ትለያለች። ለዛም ብዬኔ ደግሞ ጎላ ብሎ ሊታይ ከዚህ የበለጠ እሰራበታለሁ ብዬ ነው ማስበው። ፈጣሪ ከረዳኝ። ይረዳሻል። በትክክል አሁን። ቀጣይ ምንድን ነው የምናደርገው? አንቺ ነሽ እያደረግሽው ያለሽው። እያገዝኩ። አሁን ያገነው ቆጮ ወደ ምጣድ እናደርጋለን። አሁን ባህላዊ ምግብ ቆጮ ሶስት አይነት አራት አይነት አለ። ቀጭኑ አለ፣ ቀጭኑ ቶሎ ይበስላል። ወፍራሙ ደግሞ ሰዓት ይዝለታለች። ይሄ አክል ደቂቃ አይደለም ግን፣ ወፍራም ስለጋገርኩት ቶሎ አላወጣው፣ መብሰል አለበት። ይሄማ መስቀል ነው እናቴ። እንደዚህ ሞቆኛል፣ እንደዚህ ስትይ ወፈር ያለ ቆጮ በርተሽ መሄድ አለብሽ ለዛ ነው ባህላዊ መንገድ ነው የምጠቀመው። እንደ ነፍሴ ሲለኝ አውጣዋለሁ ገለብጠዋለሁ ነው አይደል? እኔ ባህላዊ ነው የምሰራው፣ ስራዬ ባህላዊ ነው የምሰራው። ባህል አስተዋውቃለሁ። ማቀርበው የባህላዊ ምግብ ነው። የሰርግ የመልስ የተለያዩ ዝግጅቶች በቃ ቆጮ ሶስት አይነት አራት አይነት ቆጮ ነው የምጋግረው። ቀጭን ለቢቻ አለው፣ ወፍራም ለቢቻ አለው። ደቂቃ አያስፈልገውም፣ ራሴ አቀዋለሁ። አሁን ዳቦ ከሆነ ስንት ደቂቃ ተብሎ እያዝለታል። ቢዛም ከሆነ እንደዚህ ይሄ ደግሞ ቆጮ ስለሆነ ደቂቃ ያስፈለገው። እኔ ፍቅር ጭሱን አልቻልኩትም። እንዴት ነው የቻልሹ አንቺ ግን? እኔ በነዚህ ደቂቃ ውስጥ ውስጥ ሁሉ አይኔ እንዴት እንደሆነ እያየሹ ነው። ያው እኔ ኮ ይሄ ስራ ኮ ስጀምረው እንግዲህ ሁሉ ነገር ምችልበት ስጠኝ ብዬ ነው። ጭሱ ምችል አለው የምጥሚጣውን መቃጠል አለ እንግዶቼም እንዳላስቀይም ብዬ በጣም በጣም ብዙ ነገር አለው አሁን አንቺ የሰላሳ ደቂቃ 20 ደቂቃ አልቻልሽውም። እኛ እንችለዋለን። ስራው ላቁን። ኢትዮጵያ ውስጥ ከሚከበሩ በዓላቶች በጣም የምትወጁ በጉጉት የምትጠብቁ የትኛው በዓል ይሆን? ያው ካለ ሁሌም በዓል ነው። እንቁጣጣሽ መጣ በዓል ነው። ዋና ይኑር። ያው አሁን ዘመን መለወጫ ነው። እንቁጣጣሽ ደስ ይላል። በጣም ሌሎቹም በዓል ፋሲካም፣ ሁሉም በዓል ጥሩ ነው። ከሁሉም ከሁሉም እኔ የምወደው በዓል የኔ ልዩ በዓል መስቀል ነው። ለምን መሰለች? ከእናት የምገናኝበት ቀን የመስቀል በጣም ብዙ ባህላዊ ነገሮች ማረግበት ቀን ስለሆነ በጣም ነው ደስ የሚለኝ። ግን ዘንድሮ እናንተ ትመጣላችሁ ብዬ አገር ቤት ትቼ ከእናንተ ጋር ሆኑ እስኪ ቆጡ ቁጫችን ነው ይሄ የእኔ እጅም አለበት አይደል? አረ አንቺ እውነትም ባለሙያ ነሽ እንዴ! ሽታም ሽታ ቆንጆ ነው በጣም አይደል? ሽታው ያስታውቃል። በጣም ቆንጆ ነው፣ ይለያል። አይ መስቀል ነው አ የመስቀል እንደዚህ ደመቀ። እስኪ የመስቀል አንድ ዘፈን ዝፈኝ። እኔ ቅድም ዘፈኝ። ምን ይሻላል እስኪ አንዴ። ከአንቺ ነው የምጠብቀው ሙዚቃ። በነገርሽ ላይ በጣም አዝናኝ አዝናኝ ግጥሞች እንዳሉ ሻቃለው በግ በዜማዎችሽ እንደምታዝናኝ እኔ አዳማጭ ነኝ ዛሬ። ስለዚህ አንድ ትጋብዥኛለሽ ማለት ነው። ስንበላ ይሁን ወይ አሁን አሁን አንዳለን በኋላም አንዳለን። እንዴ በአንድ በሁለትማ አንገደብም። እረ እንዳይመሽብ እዚው ዘፈን ስንገበለው እኔ ይዝልሻለሁ። እኔ እሺ ዋወይ እኮ ኮ ጊቬ እኮ ኮ የጉራጌ እናቶች አይቻሉም እኮ። አቤታ አቤታ አቤታ አቤት መስቀል ነው። እኔ ጋብለሽ መጣሽ መቼም በጣም አልሰጥሽም፣ በጥለስ ነው የምሰጥሽ በጥለስ በጥለስ ጥለስ ማለት ክትፎ በጥለስ ነው እኮ

የራስሽ ነው የምትበይበት። ከተቀደደ የኔ ጤነኛ አልዘጥሽም። አዎ፣ አይሆንም። እሺ ነይ ነው እዚህ ጋር አስለቅቀው እንዳይቀደድብሽ፣ ጫፉ ጸፉ ጎበስ ፍቺ ከዛስ፣ ይኸው እንደዚህ ነው። አሳይ ላሳይሻለሁ። አሁን እንደዚህ፣ ይኸው እንደዚህ። ቆይ ላሳይሽማ፣ ይሄ አይደለም፣ ይሄ ጀርባው ነው። በዚህ በውስጡ ነው የሚበላው። እንደዚህ ትይዣለሽ እንደዚህ ከዛ እንደዚህ፣ አሁን አልመጣም። ይሄ የሚገርም ነው። አዎ፣ ስለዚህ በዚህ ነው የምንበላው ማለት ነው። እዚህ ጋር ክትፎ እያየው ነው፣ የተከተፈ ስጋና እኔ ከመምጣቴ በፊት ያዘጋጀሽው ይመስለኛል። እኔ እስከ ምትመጪ ክትፎ ከትፌ አስተካክዬ ጠበቅኩሽ። አሁን ደግሞ የከተፍ ነው፣ በቅድም በቆረጥ ነው ክትፎ ክትፎ። ያችን ቀመም አድርገን ለወስ ለወስ አድርገን ጉርስ ጉርስ ጉርስ እናደርጋለን። ስለዚህ አሁን ልንቀምም ነው አታየውን ቅላቱ እንዴት ነው ይለያል የኔና አንቺ ስለሆነ ትኩስ ትኩስ እንደ ፍቅር አዎ ለነገሩ እኮ እግዚአብሔር ሰው ፍቅር ይላል እንጂ የኔ ክትፎ የበላ ሰው እኮ ብቱ ሰው ፍቅር ይዞታል ከክትፎ አቤት አቤት አቤት አቤት ይሄ ድሮ ሀገር ቤት እኔ ተወለድኩ አላልኩሽም? መቶ አመቴ ነው። ለነገሩ መቶ አመቴ ነው ላሁላ በመቶ አመቴ ይሄ መሰረክጥቦ እያቀረብኩ በድሮ ጊዜ የባህሉ ምጥሚጣው ያጣፍጠዋል። እንደዚህ በኮባ በአማርኛ ኮባ ነው፣ በጉራጌኛ ኤንዋ ንዋ ቋጥረው፣ በዚህ ቋጥረው ነበር የሚያስቀምጡት። እንደ ሙሽራ ነው እኮ የሸፋፈንኩት። አዎ ንፋስ እንዳይነካው ንፋስ እንዳይነካው። የድምቀቱ የድምቀቱ። እስኪ አንቺ ቀላቀል አድርጊልኝ። እነዚህ የምናማስልባቸው አማስልባቸው ማንሻዎች በራሱ ይለያሉ። እሱስ ማንሻ ነው እኮ መለወሻ እና ማንሻ ይለያል። አዎ የእኔ እናት፣ አንቺ እኮ ስለማታቂ ነው። እስኪ በዚህ ለምን መሰለሽ በጣም ትልልቅ ድግሶች ሲኖሩ እጄ እንዳይነካ። ስሙ ሰርሰር ይባላል። አዎ ሰርሰር ምየም ይባላል፣ ሰርሰርም ይባላል። በአማርኛ ደግሞ ጎድን፣ የበሬ ጎድን በዚህ ነው። ብዙዎች በማንኪያ ሲሰሩ እና ያለ እኔ እኮ ያው ስራዬ ብቻ ሳይሆን እኮ ባህሉም እኮ ጎላ ብሎ ሊወጣ እኮ ፈልጋለሁ። እስኪ ነካ ነካ በደንብ የኔ እናት ደክሞሻል። ቅቤ ትወጃለሽ? እንዴትው ዛሬ ጠጪ እንጂ ጠጪ። ኧረ የምን ነገር! በመስቀል በመስቀል፣ ነገረኛ ያዝያዝ፣ የሚበላ የሚበላ ሰው ወደኛ ስራ የሚልክ ሰው ወደኛ፣ ፈታፈታ ወደኛ እነዚህ ማንኪያዎች ምንድን ናቸው? ለየት ይላሉ። አንቀፎ አንቀፎ። ይሄ መብያው ትንሹ ነው። ትልቁ የክትፎ ማንሻው ይሄ ነው። ትልቁ ይሄ መብያው ነው። አንቀፎ። ይሄ ደግሞ ምንድን ነው የሚባለው? ማንሻው ማንሻውም አንቀፎ ነው። ይሄም አንቀፎ ነው። ያው ነው፣ ትልቅና ትንሽ ማለት ነው። ስለዚህ አሁን ማያችንን እንቀመስ። እስኪ እንዴት ነው? በምርባቱ አቂ ያ ዘመናይ በምርባቱ ለምሳሌሽ በጣም ቆንጆ ነው እና ግን ቀደም ክትፎን ስንሳራ ቀመም ስንጨምራ ላይ ነው። እኔ እኮ ቅመም አልጠምር ምጥ ምጣይ አንደኛ ስለሆነ በምጥ ምጣይ ነው የሚያቀለ። እንዴት ነው ጣም ጣም ይታወቃል። ያ ምጥ ምጣው ጥፍጥና አፍ ላይ ይታወቃልና በጣም ቆንጆ ነው። በየሳምንቱ አትምጪ ይጣፍጣል ብለሽ በየቀኑ ነው እኔ ፈራውሽ ኢንተርቪው ላርግሽ ብለሽ እንዳትደውልኝ። በየሳምንቱ ይሄ መሰለ ክትፎ ለምደሽ የድምቀቱ አንድ ጥሩምባ አንድ ጥሩምባ አቤት አቤት አቤት አቤት አቤት አቤት አቤት እየበላሽ ቆንጆ ክትፎ ሰርተሽ መቅመስ አለብሽ። ኧረ ይበቃኛል በመቤቴ ይሄ ሁሉ የኔ። አቤት አቤት አቤት አቤት አቤት አቤት አቤት ይሄም ሰቤት ነው፣ ይሄም ሰቤት ነው። ምን ሰቤት ነው? ዛሬ ሰቤት ሆነሻል። የሰቤት ክትፎ በርተሽ ሰቤቲ ማለት ሰው አይተውም፣ ሰው የሰው መድኃኒት ነው ማለት ነው። የድምቀቱ ከበሮ ልምታ። አንድ ዘፈልጽ በና አንድ ዘፈልጽ አቤት አቤት አቤት አቤት አቤት አቤት አቤት ላሌ ላሌ ሬድዮን በሽጥ ወዮ ወዮ ይብርሻኛ ሻኛ ላሌ ላሌ የሰቤቲ ክትፎ ወዮ ወዮ ገቦ ቦም ጋዜጠኛ አቤት አቤት አቤት አቤት አቤት አቤት። ይሄ እንግዲህ ቀደም ሲል የጋገርነው ቆጮ ነው ተመልካቾቻችን። ክትፎ ምንም ይወጣለት አይደለም። እስቲ በቆጮ ሞክረው በጣም ቆንጆ ነው ተመልካቾቻችን። እዚህ ጋር ማያቸው የተለያዩ እቃዎች አሉና እዛ ጋር ደግሞ ያየውን በጣም አይኔን ሳበኝ። ምንድን ነው እዛ ጋር ያለው ጋር ይሄ የቢላ ቤት? በጉራጌኛ የቢላ ቤት ማለት ቢላ ማስቀመጫ ማለት ነው። አሁን ብዙ ጊዜ ማለት ነው ቢላ ወይ ድፌጋ ወይ የተለያየ ቦታ ነው የሚቀመጠው። አሁን ስራ ስለሚበዛብኝ ግዴታ አንድ ቦታ ውስን የሆነ ቦታ ማግኘት እንደምችል እዚህ ውስጥ አሁን ይሄ ቢላ ማስቀመጫ ነው። ስለዚህ ውስጡ ያሉት ለስራ ማገልገያነት የምትጠቀሚባቸው ለክትፎም ለጎመንም ቢላዎች ናቸው። አዎ የጎመን ለቢቻ አሁን ይሄ አላየሽም የክትፎ መክተፊያ ናቸው። ቢላዬ እኮ እንደኔ ሶሬሳ ነው ነው ነው። ሶሬሳ ማለት ጎበዝ ማለት ነው። ቀደም ሲል መጀመሪያ እንደገባን አካባቢ የሰራ ነው ያጎመን ክትፎ ነበረ እዛ ጋር አሁን መጀመሪያ እኮ ጎመን ክትፎ ከሚቀላቀልብን ብዬ ጎመን ክትፎ ይሄው እዚህ ጋር አለ። አሁን በጎመን ክትፎ ይሄ ዝማሙጃት ሰርተን እንበላለን። ዝማሙጃት ዝማሙጃት ደግሞ የምን የምን ቀን መሰለሽ የሚሰራው፣ አገር ቤት ማለት ነው፣ እናቶቻችን እንሰት ሲፍቁ፣ እንግዳ ሲመጣ፣ ኖርማል የመስቀል ቀን ሳይሆን እንግዳ ሲመጣ የመስቀል ቀንም ስጋ አሁን በቃኝ ስጋ ይበቃኛል። ይሄ የዝሟሙጃት ጃት ይሰራልኝ ካለን ይሄ ይሰራል። ደግሞ እኔ ቤት መጥተሽ ይሄ የመሰለ እኔ ዝሟሙጃት እሳት በይ። እንዴት ትወጫለሽ ግን ይሄ የመሰለ ክትፎ በልቼ ትንሽ ጠግብኝ ነበረ ግን ሙያሽን ሳልቀምስ መውጣት ይከብዳል። አሁን አይበያትን ሰርተን ወደ ስራተን አንቺ በእንትብጣ በማረጋግዢ ይሄው የቅድም ምጥምጣ በቃ ምጥሚጣ ይበቃ። ስለዚህ ምጥሚጣ የብዙ ነገር ማጣፈጫ ነው ማለት? አዎ፣ ያለ ምጥሚጣ ምን ይሆናል? አይቤ ነው እቃው። አየችው? ስሙ ምን ይባላል? ቅርጫት። ማንጥሌት፣ ማንጥሌት አይ ባህላዊ ወንፊት። ብዙ ጊዜ ቲክቶክ ላይ ሰዎች ሶሻል ሚዲያ ላይ በደንብ ያውቁሻልና ከሚያውቁበት መንገድ ደግሞ ረበቃይ በእመቤቴ የሚባለው ትረንድ በጣም የተለመደ ነው። እንደዛ ያለሽበትን አጋጣሚ ታስታውሹ? ይሁን ምን ተፈጥሮ ነው እንደው እንደዛ ያለች ያው ኔ የእመቤቴ ቃል ሁሌም እጠራለሁ። ያለእመቤቴ ስራዬም፣ መስራትም፣ መውጣትም መውረድም አልችልም ግን ያው እንደዛ ያልኩበት አረ በቃኝ በመቤቴ ያልኩበት እኔ ብዙ ጊዜ የዛን ቀን ላይቭ ላይ ስገባ እኔ ማውቀው አስር ሰው አንድ አበባ ጠብካለልኝ። በቃ በአንዴ ትልቅ ነገር ነው የኔ ትልቅ ነገር ያው በትንሽ ነገር በትንሽ ነገር ይደሰታለሁ። በአንዴ 150 አበባ ስትሰጠኝ አንዷ እግዚአብሔር ይመስገን አሁን መቤት ክራይቻለልኝ ብዬ የሚገርምሽ ነገር በቃ ተደሰጥኩ። አረ በመቤቴ አረ ይበቃኛል። አረ በመቤቴ በቃ ነገ በማግስቱ ስወጣ መርካቶ ገባለው። አረ በመቤቴ በስላሴ ሰው ወደ እኔ ተላቀኛ ንግግሬ ነው ያው ዓመት ቁጥበይ

አዎ ይሳካልሻል ፍቅርዬ። በጣም ቆንጆ ምግብ ባህሉን የጠበቀ እጅ የሚያስቆረጥፍ ጽዳቱን የጠበቀ ቆንጆ ምግብ ነበረ። የሰራ ነው የቀመስ ነው። በጣም አመሰግናለሁ። እንግዲህ ለቱ ዛሬ መስቀልም አይደለም እንኳን አደረሳችሁ ማለት የምትፈልጊው ማስተላለፍ የምትፈልጊው መልእክት ካለ፣ ያው መጀመሪያ ለዚህ ያደረሰን ክብር የሱ ይሁን። መጀመሪያ እንኳን አደረሳችሁ ምላቸው ሰዎች መላ ኢትዮጵያ ሕዝብ እንኳን የመስቀል በዓል በሰላም አደረሳችሁ። ሌላ የእናቴ የረዳች አብሽሮ፣ የእህቶቼ ከኔ ጋር ይሄ ያገዙኝ፣ የጎረቤቶቼ፣ የእናቴ የአመተ ማርያም፣ የእናቴ አስካለቱፋ፣ የስራ ባልደረቦቼ የኔ አይዞሽ በርቺ የሚሉኝ ብዞቻችሁ አላችሁ፣ በቁጥር ቆጥረ ተቆጥሮ ማያልቁ አሉ። የኔ የምታረጉት ነገር የኔ በምታረጉልኝ ነገር እግዜር ይስጣችሁ። እናንተ አክብራችሁን ስለመረጣችሁኝ የከበረ እንጀራ የእናንተ ይሁን። እኔም ደግሞ አክብሮታችሁ ጠብቄ መስቀል ይቅርብኝ እንግዲህ ዘንድሮ እናቴ ከነሱ እናቴ ይቅርበኝ ብዬ ደውዬ አስፈቅጄ እናንተ መጣለሁ ስትሉኝ ቀርቼ እንደዚህ በአማረ ነገር ተዘጋጅቼ ቀርቤ እናንተም ደግሞ ሰዓታችሁ መስጦታችሁ፣ ብዙ ነገር አለ ስለመጣችሁ፣ ክብር ይስጥልኝ። መልካም አመት በዓል ይሁንላችሁ። በጣም ነው የምናመሰግነው። ፍቅር፣ እንግዲህ በዓልን ቤተሰብ ጋር ሄደሽ ከማሳለፍ ይልቅ እኛ ጋር እንዲህ በአማረ መልኩ ቤትሽ ተቀብለሽ ነበር ያስተናገድሽን፣ እና በጣም እናመሰግናለን። እግዚአብሔር ያክብርልን። እንግዲህ ምግቦሽንም ቀምሰናል፣ አቀባበልሽንም አይተናል። በጣም እናመሰግናለን። ተመልካቾቻችን የዛሬ የመስቀል ደመራን በዓል እንግዲህ እንዲህ በማረ መልኩ በባህላዊ መልኩ በባለሙያ ፍቅርታ ቤት ተገኝተን ነበረ። ጎመኑ አያቱት ጎመኑ ይውልኝ። መልካም ጊዜ።